ጁስ ቆንጆ ጁስ ወፍረን እንደሚመጭ አስቀምጠው። እንዲህ አታቁመው። አግድም አስተኛው። እንዲህ አታቁመው። ሶስት ልጆች እይሚሚ

እማማ ዝናሽ እንዴት ኖት? እንኳን አደረሶት። እንኳን አብሮ አደረሰን። መስቀል እኮ ደረሰ። አዎ፣ ለመስቀል መስቀል አደባባይ የመንግስት ደመራ ባመት ባመት አምጣቸው ብለው ታዘከራችን። ስለዚህ እንሄዳለን ማለት ነው። ኧረ ነው። እንደ ፏ ብለን አይደል በ የመ የመንግስት ደመራ ነው መስቀል አደባባይ በአመት በአመት አምጣቸው ብለውታል። አይቼውታለሁ። የዛሬ ዓመት ፎቶ ላይ ቴሌቪዥን ላይ ሲታዩ ነበር። እርሶ ዘንድሮም ሊታዩ ነዋ። እዛ የመንግስት ደመራ ነው። እዛ ሄደው ምን ይላሉ? እርሶ መርቁ ነው የሚሉት መርቁ እልል በሉ ነው፣ ነገር የለም ለ እና እልል በሉ ልል የመንግስት ደመራ መስቀል አደባባይ። እማማ ዝናሽ ዛሬ ሮብ አይደለ? ለዛ ብዬ እንትን ጁስና ምሪንዳ አንጠጭ ሄዶታል። እሺ፣ አዩ ምሪንዳም ጁስም ኤው ጁስ፣ ቆንጆ ጁስ ወፍራ

እንደሚመች ፍሪጅ ውስጥ አድርገው። እሺ እሺ፣ እማማ ዝናሽ ፍሪጅ ገብቻ ነው ላደርገው ነው። አዎ፣ ያው አይተህ እንደሚመች አስቀምጠው። እንዲ፣ አታቆመው አግድም አስተኛው። እንዲ፣ አታቆመው አግድም አስተኛው። ፍርድ አስገባሁት። አስገባሁት፣ ይኸው ፍርድ። እንደዚህ አታቆመው እማማ ዝናሽ፣ አግድም አስገባሁት። አግድም አረኩት። አዎ፣ አግድም ዝጋው። አዎ፣ ዘጋሁት። ድመቶቹ ከፍታለሁ። ኦኬ፣ እርጎ አለ ብለው ድመቶቹ ከፍቱታል። አዎ፣ መርቁኛ። ማን ማን ነው ያመጣው? እኔ ብቻዬን፣ ብቻዬን ነው ያመጣውት። አዎ ብዙ ነው? እነሱ አላምርለ ስራ፣ ምንድን ነው የምትኖርበት ስራ? የመኖሪያ ስራ የመኖሪያ ስራ ሹፌር ነኝ። የማን መኪና ነው የምንሄዳው? የማን የራሴ የራሴ ነው መኪናው። ምንድን ሎንችና ነው ሎንድ ነው እንትን ሚኒባስ ታክሲ አሳቶን እንደሱ አይነት ነው። ግን ለራሴ ስራ ነው የምጠቀምበት። የራሴ ስራ ነው አ ሶስት ልጆች አሉ። አሜን አሜን። የልጆቹ እናት ጋር አብረህ ነበር? አዎ አዎ። ይታለች መታለች። አልመጣችም ዛሬ። ላይ መርቃችሁ ነበር። ይደርሳታል። ሊመርቁኝ ነኝ ልጆቹን ይዛችሁ ይዛ መጣ አንድ ላይ ልጆቹንም እስቷን መመርቅልሃለሁ። እሺ ዛሬ ግን ይመርቁኝ፣ እኔን ጭነት ነው ጭነት ጭነት ነዋል። እርሶን ስለምንወደው ይባላል። አሜን የወለድከው ይባረክ። የወለድከው ይባረክ። አሜን። የያዝከው ይበርክት። አሜን። የያዝከው ይበርክት። አሜን። የወለድከው ይባረክ። አሜን። የያዝከው ይበርክት። በሰላም ጋራ እድሜ ደሞ ልጆቹን ይዛ መታ፣ አንድ ላይ መርቃቸዋል። እሺ እሺ። እሷ ሚስት ልጆቹን ይዛ መታ። ህፃናቶች ሶስት ናቸው። ሶስት ሁለት ወንድና አንድ ሴት። አድና ደባይፎቶ ያነሳቸው ቆንጆ ነው እኮ እማማ ዝናሽ፣ ይህ መንግስት ነው ያመጣ መንግስት ዘካሪያስ እኮ እኔ ገዝቼ የላቸው ነው ብሎኝ ነበር። አረየ የመንግስት ነው ይሄ። ቤቱንም ሰርቶ ያስቀመጠ መንግስት ነው። እንዲህ ዘኪ አይደለም ይሄን አይደለም። አሃ የዘካርያስ ቤት አይደለም። ቤቱን ይሄንን ያለሁበትን ቤት ገብታ አይሆን አው ቆንጆ ነው። ይሄንን ያለሁበትም ቤት ሰርቶ ቦርቦር የጥሮታ አንዳንድ እንዳንድ ሺህ ብር አለ ተመንግስት እዛ መንግስት ቢሮ ሄጄ ዘከራት ሶስት ሆኝ ቦርቦር እቀበላለሁ። በንደታ በንደታ ቦርቦር ቦርቦር አንዳንድ ሺህ ብር ጡረታ ሰጥሆኛል መንግስት። ይሄን ቤት ሰጡ አስቀመጠኝ መንግስት። ያኔ መንግስት የተመረጠ ጊዜ ዋናውን መንግስት ዋናውን መንግስት መርጬ አውቄ መርጨጅ በሰጠሁበት ይሄ ቤት ተሰጦ ተሰጠኝ። መንግስት ነው የሰራው የቤቱ ከዛ ልብሱን ሁሉ ይሄ አልጋው ሁሉ ልብሱ ሁሉ በመንግስት ነው የበጣም የሰጡት። ቅንጅትን አይደለም ማለት ቅንጅት ህዝብ ነው መንግስት አይደለም ቅንጅት። ቅንጅት በቀበሌ በቀበሌው ሊቀመንበር አተዳደር በቀበሌ ሆኖ፣ ቅንጅት ቅንጅት ህዝብ ነው። በህዝብነቱ በቀበሌ በቀበሌ በቀበሌ በቀበሌው ሊቀመንበር አስተዳደር ሆኖ ህዝቡን እየመራ ያተዳድራል። መርጫዋለሁ። ጎበዝ ህዝብን እየመራ ያተዳደራል። ያተዳድራል እማማ ዝናሽ፣ ወዬ፣ ተኝቼ ማለት ነው ህልም ልንገሩት። እሺ፣ ተኝቼ ከዛ በኋላ የሆኑ ሰዎች ይወስዱኝና የሆነ ቦታ ላይ ይጥሉኛል። ተኝተህ ተኝቼ በእንቅልፌ ነው በእንቅልፍ ልቤ ነው ተኝቼ። ከዛ የሆኑ ሰዎች ይይዙኝና መኪናዎቹ። አይለዩልህም? አይለዩም። አዎ፣ አይለዩልህም። ቄሶች ሆኑ ወይም ወታደር ሆነ መልካቸው አይለይልህም። በልምህ ሚኒሻዎች ናቸው፣ ወታደሮች ናቸው። ይዘው ወስደውኝ ወታደሮይ ናቸው ከዛ የሆነ ቦታ ይተው ይጥሉኝና፣ ወጣው ጣሉ። መንግስትን አልመረጥክም? ከማንተ ያንተ መርጫለሁ፣ መርጫለሁ። ቅንጅትን አይደለም፣ ዋናው መንግስት ማን? እርሱ ማንን ነው የመረጡት? እኔ ቅንጅት ህዝብ ነው አይደል? ቅንጅት ህዝብ ነው። በቀበሌ በቀበሌው ልቀመንበርነት አስተዳደር ነው ቅንጅት ህዝቡን እየመራ ያስተዳድራል። ህዝቡን እየመራ ያስተዳድራል። ህዝቡን እየመራ በማስተዳደር ቅንጅት በቀበሌው በ በ በሁሉ ቀበሌ በቀበሌ በቀበሌው በልቀመንበርነት ተመድብ ቅንጅት ህዝቡን እየመራ ያስተዳድራል። መርጬዋለሁ። ተመንግስት አስከትዬ እማማ ዝናሽ እኔ እርሱ የመረጡትን እኮ የመረጥኩትና ከዛ ስነቃ ዋጣማኝ መንግስት ልነግርህ ነው የመረጥኩትን ያስቀመጠኝ ዋናው መንግስቱን አሁን ከዛ ህልሚን ህልሚን ልጨርስ ቦታ አይ አሁን ወታደር በባቡር መንገድ እየዞረ በድምጥ ማውዳ የመንግስት ወታደር የመንግስት ወታደሮች ወጭ በባቡር መንገድ እየዞሩ በድምጥ ማውዳ መንግስት ሊመረጥ ነው፣ መንግስት ሊመረጥ ነው፣ በየቀበሌያችሁ እየሄዳችሁ የምትመርጡበትን ካርድ ውሰዱ አለ። ሄድኩና ቀበሌ ሄጄ የምመርጥበትን ካርድ ውሰድ የመምረጫው ቀን ዋ ዋናው መንግስት የተመረጠው ላይ ከፍተኛ ነው። እሱ ቀበሌ አይደል? ቆይ ዝም በል። ዋናው መንግስት የተመረጠው ላይ ከፍተኛ ነው። ቀበሌ አይደለም የተመረጠው። ዋናው መንግስት ቀበሌ የተመረጠው ቅልጅት ነው፣ ሊቀመንበር ሆኖ በየቀበሌው ህዝብን እየመራ እንዲያስተዳድር። አሁ አሁን ቆይ ልንገርህ አሁን የመንግስት ወታደሮች የመንግስት ወታደሮች በባቡር መንገድ እየዞሩ በድምፅ ማጉሊያ መንግስት ሊመረጥ ነው፣ መንግስት ሊመረጥ ነው፣ የምትመርጡበትን ካርድ በየቀበሌያችሁ እየሄዳችሁ ካርድ ውሰዱ አለኝ አለ። ሸርፑና ተቀበሌ ይሄ ካርድ አምጥቼ ቁጭ አደረግኩ። የሚመረጥበት ቀን የድን ከፍተኛ ነው። ዋናው መንግስቱ የተመረጠው እላይ ከፍተኛ ቀበሌ አይደለም። ቀበሌ የተመረጠው ቅንጅት ነው። ልቀመንበሩ በየቀበሌው ሊቀመንበር ሆኖ ህዝቡን እየመራ ህዝቡን እየመራ ያስተዳድራል። እሱንም መርጨዋለሁ ተመንግስት አስከትዬ ለምን ህዝቡን እየመራ ያስተዳድራል። ቅንጅት ህዝቡን እየመራ ያስተዳድራል። ህዝቡን አሁን እኮ መመዝነሽ፣ ቆይ ምርጫው ደርሷል። አሁን ይመርጣል። ደግ ነው አዳም። አሁን የመምረጫው ቀን ለማርጠባት የወጠርኩት እንካድዬ ተቀበል። ለማርጠባት የወጠርኩት ካድዬ የመምረጫው ቀር ከፍተኛ ሄድኩ፣ ከፍተኛ ሄድኩ። የመግቢያው በሩ ጋር ይቀመጣል በወንበር አንድ ወንድ ብቻ። አንድ የመግቢያው በር ጋር በወንበር ይቀመጣል ወንድ፣ አንድ ወንድ አሁን ሊመጥ ሊመጥ የመጣሁት ሰው እየጠየቀ ለማስገባት ነው። ማንን ነው የምትመጡት ለማለት። አሁን ሄደው የምመጥበትን ካድ እያለው ልገባ ሲሄድ እማማ ማንን ነው የሚመጡት ማን ይመጣሉ አለኝ። እማማ ማንን ነው የሚመጡት ማን ይመጣሉ አለኝ። ልመጥ ነው እመጣለሁ። ልመጥ ነው የመጣሁት እመጣለሁ ለማርጣ ልመርጥ ነው የመጣሁት እመርጣለሁ። እኔም እመርጣው አደኛ፣ አደኛ ባጠኛነት፣ ባጠኛነት የተባበሩትን መንግስት እመርጣለሁ። የተባበሩትን መንግስት እመርጣለሁ። ሁለተኛ የነሱ ወታደር ኢህአዲግን እመርጣለሁ። መንግስትን፣ መንግስቱን ተነው ወታደሩ እመርጣለሁ። ሁለተኛ ደግሞ መንግስትን ተኖ ወታደሩ እመርጣለሁ። መንግስትን ተኖ ወታደሩ እመርጣለሁ። ደሞ ደግሞ ተመስሪያ ቤት ሰራተኛው ጋር መንግስትን እመርጣለሁ። ደግሞ መንግስትን መጀመሪያ መንግስትን ተኖ ወታደሩ እመርጣለሁ መጀመሪያ መንግስትን ትንወታደሩ እመርጣለሁ። ደግሞ ሁለተኛ ተመስሪያ ቤት ሰራተኛው ጋራ መንግስትን መርጫለሁ። ደግሞ ተመስሪያ ቤት ሰራተኛው ጋራ አንድነት መረጡ። ይህን ሁሉ መረጡ። ከዛ ወዲያ እማማ ወይዘሮ ዝናሽ ተባሉት ግለሰብ መንግስት ነው ያለው ተመራጩ አይደለም መንግስት እራሱ እማማ ወይዘሮ ዝናሽ ተባሉት ግለሰብ መረጡኝ ዋናውን መንግስት ዋናውን መንግስት አውቀው የመረጡ በመሆናቸው ከመንግስት ጋር ይኖራሉ፣ ቤተሰብቶች ይሰጣቸው። ከመረጡ በኋላ ከመረጥኩ በኋላ እና አልዘሮድናሽ ከተባለች እነግሮኛል ሰምቼ ዋናውን መንግስት አውቀው በመረጣቸው ከመንግስት ጋር ይኖራሉ ቤት ተሰጥቶ ይሰጣቸው ብሎ ይህ ቤት ተሰጥቶ የተሰጠኝ። አዎ፣ እማማ ዝናሽ፣ ወይዬ፣ እንኳን ደስ አሉት፣ መንግስትንም ስለመረጡ ቤቱንም ስለሰጡ። ህልሙን እኮ አልፈቱልኝም። ውሃ ጠጣሁ፣ መጨረሻ ላይ ውሃ ጠጣሁ እ ወስደው ጣሉኝ አላልኩትም እ ህልሙን እረሱት እንደ

ተኝቼ ሊበላኝ አንበሳው ሲመጣ እንደዚህ ያስኩት አረፈ። አንበሳው ማንገስተና አ ስለዚህ ኃይለ ሥላሴ አንበሳው ጋር አንበሳው ደከመው። ሲደክመው ለቀኩት። ከዛ ሮጦ ሄደ። ትልቅ ነው። ከዛ ታግዬ አድክሜው ደንግጦ ፈርቶኝ ሮጠ። ከዛ ነቃሁኝ። ምንድን ይሄ? አ ምንድን ይሄ? አንበሳው መንግስት የታገልከው ይህን መንግስት አልመልኩም። አሁን ያልኩት ዋናውን መልኩት። አይዞት አይዞት የታገልከው ሁለቴ አስነጠሰኝ። የምናገረው እውነት በመሆኑ ሁለቴ አስነጠሰኝ። የምናገረው እውነት በመሆኑ የታገልከው ይህንን አሁን ያልኩትን መንግስት አልመረጥክም። መርጫ አለው እኮ እኔ አንበሳው መንግስት ነው። አንበሳውን የታገልከው ትግል ይህንን መንግስት አልመረጥክም ማለት ነው። እሽ ልምረጣው አበታው ታገልከው፣ አደከምከው፣ ይህንን መንግስት አልመረጥክም። አሁን ያልኩትን መንግስት እሽ፣ በቃ እመርጣለሁ። ይመርቁኝ ዘንድሮ ሀብታም መሆን እፈልጋለሁ። አንድ መኪና ብቻ ነው ያለኝና ሁለት መኪና እንዲኖረኝ እፈልጋለሁ። ቤት ቤት የለኝም፣ እማማ ዝናሽ ቤት የለኝም ልጆች ሶስት? አዱ አዎ፣ ሁለት ወንድና አንድ ሴት። ገና ቲናንሾች ናቸው ተማሪዎች ናቸው። ኦ ይሆኑ ከነሚስቱ ልጆቹን ይዛ መጣ። አንድ ላይ እመርቃችኋለሁ እዚሁ ልጆቹ ሕጻናቶቹንም ሶስቱንም ልጆችህን ሚስትህንም አንድ ላይ እዚሁ የተመርቃችኋል። እሺ እማማ ዝናሽ፣ አሁን የመስቀል ፕሮግራም ለእርሶ ልናቀርብልዎት ነው። ልንዘምር ነው ደስ አሎት አይደል? ምሪ እንዳና ጁሱ ቆንጆ ነው አይደል ዘካሪያስ? እንዳይሰማ ዘካሪያስ። እማማ ዝናሽ ፍሪጅ ውስጥ አግድም አርግ ያስቀምጨዋለሁ። እሺ እማማ ዝናሽ አግድ አግድም አርግ ያስቀምጨዋለሁ። እሺ ፍሪጅ ውስጥ በቃ አብረን እንጠጣለን። እቤቱ ግን ይዞ ዛሬ የነበረን የበዓል ቆይታ ይህንን ይመስል ነበር። ከማማዝናሽ ጋር በነበረ ቆይታ ፈታ ዘና እንዳላቸው ተስፋ እናደርጋል። እዚሁን የቤት እየመጣ ዘካራት፣ እዚሁን የቤት እየመጣ አብረን እንጠጣለን። ያሁን እሱ ያመጣው ብ እንደ እንጂ ዘካራት ቤቱ ይዞ ተሄደ። እሺ እንግዲህ ዛሬ የበዓል ቆይታችን ከማማዝናሽ ጋር ነበር። በጣም ደስ የሚል የበዓል ቆይታ ነበረን። ማማዝናሽ ሁሌ ቦቢቲ ይላሉ መስላቸው ቦቢቲ። እኔ ራሱ አዛቢ እና በጣም እንደወደዳችሁ ተስፋ አደርጋለሁ። ከእማማ ዝናሽ ጋር እየመጣችሁ ተመረቁ፣ ህልማችሁን አስፈቱ። ምሪንዳና ጁስ እማማ ዝናሽ ይወዳሉ። ምሪንዳና እንትን ጠጅና ጠላ ይዤለሁ። ተመጣጣ ነው ጀንዋሩ በነግግር በዛስተውነት የቆስ እሺ እማማ ዝናሽ ጠጅና ጠላ ደግሞ ለበዓል ይዤ እመጣለሁ። እሺ ጠጅና ጠላ ይወዱ የለ ይዤ እመጣለሁ። ይሄንን ምስል ነበር ሰብስክራይብና ላይክ ማድረግ እንዳይረሳ።